ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የቅኒ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ የእንቁላልና የምስር ምርጥ ቀይ ወጥ አሰራርን አሳያቸዋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደርጋችሁ አብራችሁኝ ሁኑ። በቅድሚያ ለድምፅ የጥራት ይቅርታ ጠይቃለሁ። ጉንፋን ስለያዘኝ ነው። ወደ አሰራሩ እንሄዳለን። እዚህ ጋር ያዘጋጀሁት ግብአት አለ። ድቆ የተከተፈ ቀይ ሽንኩርት አለኝ። ሁሉንም ግብአቶች አዘጋጅቻለሁ አሳያችኋለሁ። ተለቅሞ የተዘጋጀ የምስር ክክ እጠቀማለሁ። እዚህ ጋር ደግሞ በርበሬ ወይም የበርበሬ ድልህ መጠቀም ትችላላችሁ። በርበሬ አለኝ። እዚህ ጋር ደግሞ እንቁላል ተልጦ ተቀቅሎ ተልጦ የተዘጋጀ እንቁላል፣ ማጣፈጫ ቅመማ ቅመሞቹን ደግሞ ላሳያችሁ። ነጭ ቅመም፣ መከለሻ እና የተፈጨ ነጭ ሽንኩርት እጠቀማለሁ። ምጥንሽሮ እንደ ፍላጎታችሁ ትንሽ፣ ምጥንሽሮ እንደ ፍላጎታችሁ ነው። ከዛ በመቀጠል ምስሩን በደንብ አድርገን በቀዝቃዛ ውሃ እያሸን ውሃውን እየለዋወጥን ንጹሕ እስከሚሆን ድረስ በደንብ አድርገን ምስር ክኩን እናጥበዋለን። በዚህ አጋጣሚ ምስር ክክ ወጥ ስንሰራ አይስማማንም ለምትሉ ስንመገብ አይስማማንም ለምትሉ እንዴት እንደምሰሩት ላሳያችሁ በደንብ አድርጌ በቀዝቃዛ ውሃ እየለዋወጡ በደንብ ንጹህ እስከሚሆን ድረስ መጀመሪያ አጥበዋለሁ ከዚያ በኋላ እዚህ ጋር ውሃ ጥጃ አለው ውሃውን አጠቡት ምስር ላይ እጨምረውና ለ ሰላሳ ደቂቃ የሚሆን እዘፈዝፈዋለሁ የፈላውን ውሃ ነው የጨመርኩት እንደምትመለከቱት ከዚያ በኋላ ለ ሰላሳ ደቂቃ እናስቀምጠዋለን በደንብ መጀመሪያ በቀዝቃዛ ውሃ ካጠብን በኋላ ማለት ነው ከዛ እንደዚህ አድርጌ ለ ሰላሳ ደቂቃ አስቀምጠዋለሁ ወደ ቀጣይ አሰራር እንሄዳለን። እንደተለመደው ደስታችን እንጥዳለን። ደቆ የተከተፈ ቀይ ሽንኩርቱን ውሃ በትንሽ በትንሹ እየጨመሩ በደንብ አድርጌ ሽንኩርቱን አበስለዋለሁ። እንደ ሁልጊዜ እኔ ሽንኩርቱን በውሃ መጀመሪያ እያበሰልኩ ነው ወጥ ስሰራ የምጠቀመው ማለት ነው። ሁላችንም የራሳችን አሰራር አለን። የኔን አሰራር አካፈልኳችሁ። ለድምፅ ጥራት በድጋሚ ቅርታ ጠይቃለሁ። ጉንፋን ከያዘኝ ቶሎ አይለቀኝምና ኮንፈረንስ ላይ ያዘኝ ነው። ሽንኩርቱን በደንብ አድርጌ ውሃ እየጨመረው እንደዚህ ካበሰልሁት በኋላ ዘይት ጨምራለሁ። ቪዲዮን እየተመለከታችሁት ከሆነ ላይክ አድርጉ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ያግዘኛል። ከዚያ ዘይት ነው የምጨምረው። ሽንኩርቱ ግን በደንብ መብሰል አለበት። ዘይቱን ጨምሬ በደንብ አድርጌ አቁላለዋለሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ስታደርጉ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሽንኩርቱን በዘይት በደንብ አድርጌ ካቁላላሁት በኋላ በርበሬ እጨምራለሁ፣ ወይም የበርበሬ ድል የበርበሬ ድል ሲሆን እንግዲህ በጣም ቆንጆ ነው የሚሆነው፣ ግን ባላችሁ መጠቀም ትችላላችሁ። ቪዲዮውን ላይክ እያደረጋችሁ ያው አልፎ አልፎ እየቆየው ስለሆነ ቪዲዮ ምለቀው ለሌሎች እየደረሰልኝ አይደለም። ና እናንተ ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ አደርጋችሁልኝ ማለት ነው። ላይክ አድርጉ። በርበሬው እንደተለመደው ቁሌቱ ላይ በደንብ አድርገን እንደዚህ እናቁላለዋለን። እሳቱን ቀነስ እናደርግና ስሩ እየያዘ እየተቃጠለ እንዳያስቸግረን በደንብ በማቁላላት ይኖርብናል። በርበሬውን ከዚያ የሞቀ ውሃ ነው እየጨመረው እማበስለው ጥሩ የቁሌት ሽታ እስከሚያመጣ ድረስ በርበሬውን በደንብ አድርገን እናቁላለዋለን፣ እናበስለዋለን። የሞቀ ውሃ ነው የምጨምረው። እንግዲህ እንደዚህ በደንብ አድርግ፣ በርበሬውን እየበሰለልኝ ነው፣ መልኩ ራሱ እንትን ይላቸዋል። ከዛ በመቀጠል ነጭ ሽንኩርት ነው የምጨምረው። እኔ ነጭ ሽንኩርትና ዝንጅብል እርጥብ ቅመም ስለሌለኝ ነጭ ቅመም ለዛሬ የምጠቀመው ለዚያ ነው። እርጥብ ቅመም ሳይኖረን ሲቀር ነጭ ቅመም መጠቀም እንችላለን። የተፈጨውን ማለት ነው። ከዚያ ነጭ ሽንኩርቱን ጨምሬ አቁላለዋለሁ። እያችሁት። ቆንጆ አድርጌ ቁሌቱን ከሰራሁት በኋላ ምስሩን የዘፈዘፍኩበትን ውሃ አጠንፍፌ እጨምረዋለሁ። እያችሁት፣ ውሃውን አጠንፍፌዋለሁ። ከዛ ምስሩን ይጨምርና ከቁሌቱ ጋር በደንብ አድርጌ አሸዋለሁ ት እንደዚህ እያደረግን ቁሌቱን እና ምስሩን በደንብ እናሸዋለን። በጣም ቀላል ነው። ነገር ግን ደግሞ ለየት አድርጋችሁ እንደዚህ ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። ሀሳብ አስቴታችሁን ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ቪዲዮን ተመልከቱ። ምስሩን እንደዚህ ከቁሌቱ ጋር በደንብ ካሸነ በኋላ ውሃ እንከልሳለን። ውሃ እንከልሳለን። ያው መብሰል አለመብሰሉን እያረጋገጥን የፈላ ውሃ ከጎን እንጥድና አልፎ አልፎ እያየን ካልበሰለ ውሃ እየጨመረን በደንብ አድርገን እናበስለዋለን ማለት ነው። ያችሁት እንደዚህ እየተንተከተከ ነው። ምስሩ ሳይበስል ውሃው ከመጠጠ ሙቋ እየጨመረው በደንብ አብስ እየዋለሁ። ከዚ መከለሻ ነው የምጨምረው። እኔ በስሏል። ከዚ መከለሻውን ጨምሬ ደግሞ እንዲዋሃድ እንደዚህ እናማስለውና ትንሽ ከድነን እናንተ ከትከዋለን። ለምስር፣ ለዶሮ ቀይ ወጥ ለሆኑ ነገሮች በጣም ቆንጆ ነው መከለሻ ቅመም። የዚህን የመከለሻ ቅመም ከፈለጋችሁ ዲስክሪፕሽን ቦክስ ላይ ሊንኩን ወይንም ፕሮፋይሊን እየተጫናቸው እየተጫናችው ወደታችሁ ረድ ረድ በማለት የተለያዩ የቅመማ ቅመም አዘገጃጀቶችን ከዚህ በፊት የሰራሁላችሁ ቪዲዮ አለና በመመልከት ተጠቀሙበት። ላለሁ መከለሻውን ጨምሬ ትንሽ ካንተ ከተኩት በኋላ ከዚያ ነጭ ቅመም ነው የምጨምረው እንዳልኳችሁ እኔ እርጥብ ቅመም ስላልነበረኝ አሁን በነጭ ቅመም እተክባለሁ። የዚህ እኔ ነጭ ቅመም አዘገጃጀት ነጭ ሽንኩርት፣ ዝንጅብል እና ጤናዳም ትንሽ በሶብላ አድርጌ ያዘጋጀሁት ነው። የምጠቀማቸውን ቅመማ ቅመሞች ሁሉንም ከዚህ በፊት ሰርቼ የላችኋለሁ። ነጭ ቅመሙን ጨምሬ ከዚህ በኋላ እሳቱን ዝቅ አድርጌ እንዲዋሃድ ነው የማደርገው። ከዛ ጨውን እንደ ፍላጎታችን እንጨምራለን። ቅቤ በትንሹ ካልፈለጋችሁ መተው ትችላላችሁ። ቅቤ ትንሽ ጨምራለሁ እኔ አለመጨመርም ትችላላችሁ፣ ግን በጣም ነው የሚጣፍጠው። ቅቤውን ጨምርና ትንሽ እንዲዋሃድ አደርጋለሁ። ከዛ በመቀጠል የተቀቀለውን እንቁላል ሁለት ሁለት እንከፍለዋለን። እንቁላሉን እንደዚህ ሁለት ሁለት አድርገን እንከፍለዋለን። ከፍለጋችሁ በሹካ ወጋ ወጋ እያደረጋችሁ ድፍኑንም መጨመር ትችላላችሁ። አያችሁት? እንደዚህ እንቁላሉ እንደዚህ ከትፍ አዘጋጀሁት። ከዚያ ምስር ወጡ ደግሞ ምን እንደሚመስል አሳያችሁ። ይኸው እንደዚህ ቆንጆ የሆነው ምስር ወጡ ጨርሻ አለው፣ ከእሳቱ ላይም አውርጀዋለው። ከዚህ በኋላ እንቁላሉን ጣል ጣል አድርጌ መጨረስ ነው። የጎደለውን ጨው፣ ቅመማ ቅመም ያነሰውን ሁሉን ነገር ካስተካከልን በኋላ ነው እንቁላሉን የምንጨምረው እንደዚህ አድርጌ ከዛ እናዋህደዋለን። በጣም ቀላል ነው፣ ግን እስከዛሬም እናንተም ሰሩት ሊሆን ይችላል። እኔ እንዴት እንደምሰራ ላካፍላችሁ ብዬ ነው። እንደዚህ ቀላቀልኩት፣ እዩት። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ከዚህ በኋላ መጨለፍና ለገበታ ማቅረብ ነው። እንደዚህ ምስርንና እንቁላልን ቆንጆ ቀይ ወጥ ሰርታችሁ ለየት አድርጋችሁ መመገብ ትችላላችሁ። ያችሁት እንደዚህ አድርጌ እንግዲህ ለዛሬ ይላችሁ የቀረፉትን የምስርና የእንቁላልን ቀይ ወጥ በዚህ መልኩ ጨርሻ ያለሁ። ስለ ተከታተላችሁኝ፣ ስለምሰጡኝ ሀሳብ፣ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። ሰብስክራይብና ላይክ ያላደረጋችሁ ሰብስክራይብም ላይክም እያደርጋችሁ ተቀላቀሉኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው።